ጨካኙ እንጀራ አባት አቶ መልካሙ ዛሬም ልጁን እንዳገተው ነው አሲር አልተመለሰም በአሲር ላይ አቶ መልካሙ ጨካኝ እንጀራ አባት ምን አይነት ድርጊት ፈጽሞበት ይሆን? አሲር በምን አይነት ፈተና ውስጥስ መከራ ውስጥስ ይሆን ያለው? የአገቱትስ ሰዎች በአሲር ላይ ምን አይነት እርምጃ ወስደውበት ይሆን? እንደ ልጃቸው የሚያዩት እሱም እንዳባቱ ከልጃቸው ካህንዬ የማይነጥሉት የሚሳሱለትና የሚወዱት እሱም የሚያከብራቸው እና የሚወዳቸው አቶ ኖላዊ ልጃቸው ጠፍቶባቸው ግራ ገብቷቸው ሰፈር ከሰፈር እየ የተንከራተቱ አሲርን እየፈለጉት ነው። ስልክ ሲደውሉ የልጁ ስልክ አይጠራም። አሲር ምን ተናግሬው አስቀይሜ ይሆን? የሆነ ነገርማ አድርጌዋለሁ። በሰላሙ አይደለም። ያለ እሱ እኮ ቤቱ አይደም አይጠብቅም ሀኒዬ፣ ባክሽን ስልክ ሞክሪልኝ፣ እለ ልጄ በሰላሙ አይደለም የጠፋብኝ ምን አጋጥሞት ይሆንም በማለት ተጨንቀዋል። ኖላዊ ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ዩቱብ ቻና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁ በሰላማችሁ ብዙት ትርፍርፍ ይበል። ኖላዊ ድራማ ክፍል 24 በዛሬው ክፍል ላይ ምናሴ ክላሱ ሆኖ እህቱ ወደ እሱ ክላስ ገብታ ስልክ ላይ ተጥድሃል እንደ ጓደኞችህ ወደ ውጭ ወጥተህ ኳስ አታይም ወይ ስትል ነግረዋለች። እኔ ባለመውጣቴ ምንሽን አጣብኩብሽም ሲል ለሰላም መልሶላታ። እኔ ምንን ታጣብብብኛለህ አንተ ከክላስህም አትወጣም ስትል መልሳለታለች። አሁን ምግብ ቀርቧ ና ወደ ሳሎን እንሄድ ስትል ለወንድሟ ነግረዋለች። ሰላምዬ ነይ እስኪ አጠገቤ ቁጭ በይ ብሎ ወንድሟ የነግር የነገራት ነገር እናቴ አንተነህ በአንቺና ባህና ላይ የፈጸመውን ነግራኛለይ፣ አዝኛለሁኝ። ለአንድ ወንድም እህቱ ጾታዊ ትንኮሳ ሲደርስባት እንደማየት ትልቅ ህመምም የለም ሰላምዬ፣ በማለት ለሷ ይነግራታ ለዚያ እናቴ እስረውን ሰጥተዋለችም፣ ስትል ምንም አያመጣምም፣ በማለትም ስታመነጫጭቀውም ነበር አንተነህን። ወደ ሳሎን ናንሄድ ብላ ወደ ሳሎን ይዘው ስትሄድ በቃ አለቀልሽ እኮ ሰላምዬ በማለት ትላለ። ምን ሆንሽ ሰላምዬ ብሎ የመለስላታ በቃ እኔ ከወንዶች ጋር ቆሜ ስታየኝ ከእነሱ ጋር ልትደባደብ ነው፣ አንተን ስለሚፈሩ እኔ ቆሜ መቅረቴ ነው ስትል ለወንድሟ ትመልስለታለች። ወሬኛ ይላትና ምግቡ ሊበሉ ወደ ሳሎን ይሄዳሉ። በወንድሟ መጥፋት የተጨነቀችው መዝገቡ ይህ እንዳይፈጠር ነበር መጀመሪያ የነገርኩህን ስትል እየተብሰለሰለች፣ ስልክ ቁጥር ሰጥቷት ነበርና ለሀንዬ ለመደወል አስባለች። እንግዲህ ፍቅር የምትጠራው በመዝገቡ ነው። መዝገቡ የሚባለውን ስም ደግሞ ኖላዩም ሀናም አያውቁም። እነሱ የሚያውቁት አሲር ነው። ሀንዬ ስልኩን ልታነሳላት አልቻለችም። እየደወለችላት ነበር እቃዋን እያጠበች ሀንዬ ዝም ትላለች። አዲስ ቁጥር ሲሆንባት ስልክ አታነሳም። ለምንድ ነው ስልክስ የማታነሳው ነው መዝገቡ የሰጠኝ የተሳሳተ ስልክ ቁጥርም ነው እያለች ግራ ገብቷታ እሱን ለመፈለግ መንገዳቸውን ቀጥለው እየተንከራ ተቱ እያሉት እኖላው እንደ አሲር የት ገብተ ይሆን፣ ልጄ ምንስ ገጥሞ ይሆን፣ ምን ሆነ ይሆን እያሉ እሳቸው ግራ ግብት ብሏቸዋል። ሀንዬ ወደ ቤት ስትመለስ እፋዘሯ እተክዘ ኩር ምትብለው እየተብሰለሰሉ ታያቸዋለ። አባዬ እንዴት ነህ? ምን ነው አስበሃል፣ ተክዝሃል፣ ደህና አይደለህም ወይ? ሳስበው ዛሬ ከቤት የሚወጣህም አልመሰለኝም ብላ ለአባቷ ትመልስላቸዋለ። ያልጅ እኮ አልደወለም፣ ምስሉም እሳቸው መልሰውላታል። ማን ነው ያልጅ? አሲር ነው። አይዞ አባይህ በማለት እሳቸውን ካጽናናች በኋላ ጠዋት እኮ አገኝቸዋለሁ ስራ እየፈለግኩ ነው ብሎኛል ከቤተ ክርስቲያን እየተመለስኩ ነው ብሎኝ ነበረ ስትል ለእሳቸው ትመልስላቸዋል አሁን እርቦኛል ምግብ ላዘጋጅ አባ ብላ ምግቧን ለማዘጋጀት ትነሳለች እሳቸውም አሁንም ግራግብት ብትብት ብሏቸዋል ወይዘሮ ሜላት ደግሞ ከልጇ ጋር ወደ ቤተ ክርስቲያን ለመሄድ እፈልገው አሴርን ምናሴን ቶሎ በል እያለች ሰዎቹ እያጣደፈችው ነው። እሱ ደግሞ ነጠሌ ጠፍቶብኝ ነው እያለም እየተጣደፈ ነበር። ከኋላ እሷን ጥለዋት ሊሄዱት ሲሉ ማንን ለማስጠቆር ነው እናንተ እኔን ትታችሁ ቤተ ክርስቲያን የምትሄዱት ነው? እኔን ኃጢአተኛ ልታደርጉኝም ነው ብላቸው ትላቸዋለን። ተከትላቸው ለመሄድ ስትወስን እነሱ ደግሞ አንቺ ከኛ ጋር ቤተ ክርስቲያን ልትሄጂ በማለት ይገረማሉ። አብረዋት ይሄዳሉ። ተመልሰው ቁርስ ቀርቦ ቁርሱ እንዴት ነው እያለች እናት ለልጁ ትጠይቃለች። ሀንጌ በሙያ አትታማመማም በማለት ለእናቱ ምናሴ ይመልስላታል። ዛሬ ቅዳሜ አይደል እንደ ልጅነታችን ወጣ እንበልና እረፍት እናድርግ እንዝናናም በማለት እናቱን ይጠይቃታል። እናቱ በጣም ደስተኛ ትሆናለች። የሰላምንም ሀሳብ ስትጠየቅ ሰላም ደግሞ እኔ አልወጣም ከሀንዬ ጋር ነው የማሳልፈው ብላ ወስናለች። እንደውም አዲስ ቤት አለ እዚያ ወስጄ ነው የምጋብዛችሁም በማለት ወይዘሮ ሜላት በደስታ ትደሰታለች። ለመሄድ ያልወሰነችው ሰላምዬ ከሀንዬ ጋር ትቀራለች። ይሄዳሉ። እቀዳዎቹ ምንድን ነበር እያለችው ድንገት ሀሴት ትዝ ትላትና በሀሳብ እጭልጥ ትላለች። ሀንዬ ወደ ስራ ቦታዬ ልሄድ ነው፣ አባዬ ምግብ በደንብ መመገብ አለብህ፣ በማለት እሳቸውን ካለቻቸው በኋላ ልሄድ ስል ደግሞ ይረበሻል ሆዴ አባዬ መሰተል ለፋዘሯ ለኖላዊ ትነግራቸዋለ እንደዚህ ካሰብሽልኝማ የሌልጅ አሳቅፈሽኝ ቢሆን እንደዚህ ብቻዬን አልሆንም ነበር። ምስሏት ለሀንዬ ነግሯታል። እሱማ የማይቀር ነው አባ በማለት አባቷን ትሰናበታለች። ጉዞዋን ወደ ስራ ቦታ ታመራለች። ስልክ ዶክተሩ ጋር ደውላለች ለዶክተሩ ደውላ ዶክተር እንዴት ነህ ጠፋሁኝ ስራ በዝቶብኝ የአባቴም ህክምና መጀመር አለበት የገንዘቡም ጉዳይ አለ በማለትም ለዶክተሩ ትነግረዋለች አባታቸው አቶ ኖላዊ ህክምናቸውን ሊጀምሩ ነው እሳቸው ግን ተጨንቀዋል አሲርም ያን ገንዘብ ለማንጣት ነው እዚህ እገታ ውስጥ እየገባው ገንዘቡ አራት መቶ ሺ ብሩ አልተሟላም። ግማሽ ህክምና እንኳን ለመጀመር ግማሹ ሁለት መቶ ሺ ብር መያዝ አለባችሁ ብሏቸዋል ዶክተሩ። ሀንዬ በእጇ ላይ ስንት ያክል እንዳለ የሚታወቀው ነገር የለም። ወደ ስራ ቦቷ ተመልሳ እነሱ ምግብ እየበሉ ያነሰው ምንድነው ልጨምርላችሁ እያለቻቸው ወይዘሮ ሜላት በሐሳብ ጭልጥ ብላለች። ጭልጥ እያለችው ያቺን የጠፋች ልጇን ሀሴትን አስታውሳ ነው። ሐሴት ብላ ትደነግጥና ትነሳና ወደ ክላሷ ትገባለች። ወደ ክላሷ ስትገባ እየበሉ እየነበሩት እህትና ወንድምም ትታነበረ ደግሞ ተነሳባትም በማለት ሐንዬ ምግቡን አንው ብለው እነሱም እየነሳሉ፣ ወይዘሮ ሜላት ክላሷ ናት እያለች ልጅቷ ትከተላትና ትገባለች። እናቷንም የጠየቀቻት ጥያቄ እማ በማለት አሁንም እናቷን ካረጋጋቻት በኋላ አንተነህን በሰላም ቃል ቶሎ ሰምታ እናቷ እንዴት እንዳባረረችው እኔ እኮ እንደዚህ የምለፈውም የምደክመውም ለናንተ ነው፣ ለማን ሆነና ነው ብላ ለእሷ ትመልስላታለ። በልጆቼ እየመጣ ሁለት እግሩን እየብላ ስትል መልሳላታለ። አባቴ ጋር ካልሄድኩኝ ካልወጥ ካልሰደሽኝ ብዬ ስጨቀጭቅሽ የነበረው ጊዜ አማዬ ይቅርታ አድርግልኝ፣ አመሰግናለሁ ምስትል ለእናቷ መልሳላታለች። እናቷ እክላሷ ሆና ልትተኛ ስትል ሀንዬ ሰላምዬ እያለቻት ምክንያት አሁንም መስጋናዋን ነው እያቀረበቻት። ስለ ሀሴትም ፎቶ ይዛ እዛ ክላሷ እየተብሰለሰለች ድንገት ትነሳና ወደ ሳሎኑ ትመለሳለች። እመቴ ሰላም፣ አሁንም ያንን ፎቶ ስታቅፍባት አትወድምና እስኪ ፎቶዋን አሳይኝ፣ የሀሴትን ፎቶ እኔም ልመልከታት ብላ ሰላምዬ ትላታለች። ያንን ፎቶ ትሰጣታለች፣ እህቷ ታየዋለች። እማ፣ እንዴት ነው ግን የምታምረው! በማለትም እህቷን ታያለች። እዚ ቤት እፎንጋው ምናሴ ብቻ ነው፣ ምስትልም ስትናገር ማን እንዳይሰማሽ ብላ እናት ለልጇ ትመልሳለች። ወደ እሳሎን እትሄድና ቁንድፍ እያለች አሁንም ተነሳባት፣ ደህና ትታከርማ ነበረ እስትል ለወንድሟ ስትነግረው፣ አንቺና እናቴ መቼ ነው የምትስማሙት? ተናግረሻት ነው አይደለም? አስቀይመሻት ነው እማየን በማለት ለእሷ ይመልስላታል። አይደለም የሀሴትን ፎቶ እቅፍ አድርጋ ታለቅሳለች። በቃ የእሷን እንደዛ ስታደርግ አናደደችኝ። ምናሴ ፉንጋ ነው እስላት ተናደደች ብላ ስትመልስለት እና እኔ ፎንጋነኞች ብሎ እሱ በቁጣ ይነሳና ወደ እክላሱ ይገባል። እሷን ለጨዋታ ከእናቷ ጋር እያደረገችው ነው። አቶ ኖላዊ መንገድ ላይ ፍለጋ ወጥተዋል። አሴርዬ የት ሄደህብኝ ነው ልጄ ምን ስገጥሞ ስገጥሞ ይሆን እያሉ እየተንከራተቱ በባዶ ሆዳቸው አሴርን ፍለጋ ላይ ናቸው። መንገድ ላይ እሷም ወንድሟን የምትፈልጎ ፍቅር ከርቀት ታያቸዋለች። እሳቸው መሄድ አቅቷቸው ትደግፋቸውና ታስቀምጣቸዋለች። ምን ሆነው ነው አባ በማለት እሳቸውን ካረጋጋቻቸው በኋላ ልጄ ጠፍቶብኝ እየፈለኩ ነው፣ በጠዋት ነው ፍለጋ የወጣሁትም ሲሉ ይነግሯታል። ሚሪንዳ አንጥታ ለእሳቸው ትሰጣቸዋለች። ይህ ጉልበት ይሆናታል እጠጡ ፋዘርም ብላ ለኖላዊ ትሰጣቸዋለች። ልጄ አንቺ ቅመሽና እጠጭና ስጭኝም ሲሉ እሳቸው ይነግሯታል። አጠገባቸው ትቀምጣለች። እሱ እንግዲህ የጠፋባቸውን ልጅ ልጅ ይናገራሉ። እሷ የምታውቀው መዝገቡን ነው። ኖላው የሚያውቁት ደግሞ አሲርን ነው። ሁለቱ ግን የሚፈልጉት አንድ ሰው ነው። ወደ ቤት መመለስ ፈልገው እሷ ደግፋቸው ቤት ታደርሳቸዋለች። ቤት ስታደርሳቸው ቤት ለእንቦሳ ብለው ይነግሯታል። እንቦሳ ምንድን ነው ብላ ትናገራለች። ይስቁባታል። ቤት ለንቦሳ ማለት ባለቤቱ ይላል የሚገባው ሰው ደግሞ እምቦሳ ሰሩ ነው የሚለው በማለት ሲነግሯል። እሺ እንደዛ ከሆነ እንውጣና እንግባና እንደ አዲስ እንበርስታል። ምን አይነት ካሲር እየባስሽ ሞኝነሽ፣ በማለትም እየስቁባታል። በጣም ይገርማቸዋል። ምክንያቱም በጣም መልካምና ጥሩ ልጅ ከመንገድ ላይ ተንከባክባቸው እቤት አድርሳቸዋለች። አባቷ ስልክ እየደውልላትና ድንገት ከዛ ቤት ለመውጣት ትወስናለች። ለልጃቸው እንድትደውልላቸው ነግሯት ነበረ። ስልክ የሎትም እንደ ፋዘር ብላ ጠይቃቸዋለች። እኔ በዚህ እድሜ ስልክ ምን ይሰራልኛል? ልጄ ምን የመሰለ ቆንጅዬ ልጅ አለችኝ፣ አንቺን የምትመስለም በማለት ነግረዋታል። ልጅ አለ ወይ በማለት

ሀንዬ ስልክ ሲደወልላት አታነሳም። ቴክስት ይቀመጥላታል። የላከችላት ቴክስት ምንድን ነው? አንዴ በማርያም ስልኩን አንሽልኝ ብቻ የሚል ነበር። ስልኩን ለሆነ ባልሆነው ለምንድን ነው ማርያምን መጥራትም ብላ ሀንዬ ትናገራለች። ያንን ስልክ ቁጥር እታነሳዋለች። ስታነሳው ምንድን ነበረ መነጋገር እንዳለባቸው ነው፣ መዝገቡ ነው ስልክ ቁጥርሽን እየሰጠኝ በማለት ትነግራታለች። መዝገቡ የሚባል ሰው እኔ አላውቅም በማለት ስትል መዝገቡ የሚባል ጓደኛ አለኝ፣ ምናልባት አሲር ቁጥሩን ሰጥቶት ሊሆን ይችላል በማለት ፋዘር ይናገራሉ። ነገ ጠዋት መገናኘት አለብን ብለው ወስነዋል። ሁለቱ ተነጋግረው አሲርን ሊያገኙት ይችላሉ። መታገቱን የምታውቀው ፍቅር ናት። አባቷ ሲደውልላት ድንገት እየሮጠች ለሀና ደዊ ተብላ ሳትደውልላቸው ወይኔ ብላ ደንግጣ ወደ አባቷ ትሄዳለች። አባቷ እዚህ ቦታ ካገኛት ፍቅርን ይገድላታል። ፍቅር በጣም መልካምና ይቆጥሩልናል ለመዝገቡ መጠንቀቅም እየደጋገመች ነግረዋለች። እሱ ግን ሊረዳት አልቻለም። ሰላም ምንድን ነበር እያለቻት ምግብ እንመስራት እንዳለባቸውና ለየት ያለ ምግብ አዘጋጅተን እንጠብቃቸው ብላ ለሀንዬ ነግራታለች። እነሱ ወደ ውጭ እንደወጡ ሀንዬም ሰላምም ምግብ እየሰሩ ነበርና ዛሬ ቤት ብሎ መሄድ የለም በልተሽ ነው የምትሄጂው ምስትል ለሷ ነግራታለች። ያ የተሰራው ምግብ ለየት ያለ ነበር፣ እና ስለ ጥሩነቱም ጥሩ ምግብም እንደሰራችም ሀንጌ እየነገረቻት ነበር። ወደ ክላሷ እገብታ ስለ አንተነ ልታነሳባት ትፈልጋ። ስለ አንተነ አሁን ይቅር ብታደርግለትም ስትላት፣ በጭራሽ እኔ ይቅርታ አላደርግለትም ብላ መልሳላታለች። ምንድ ነው እንደዚህ የማትየው ለምንድነው? በማለትም ስትላት፣ በጭራሽ ብላ ትላታለች። እኔ ስቀልድ ነው ብላ ለሰላም ትነግራታለች። ሀንጌ ቀልደሽ ሞተሻል፣ ምስትል መስትር ደግሞ ሰላም ትነግራታለች። ወይዘሮ ሜላት ወደ ቤቷ ተመልሳለች። እምናሴም ወደ ቤታቸው ተመልሰዋል። ያንን ምግብ ሲቀምሱት ደስ ብሏቸዋል። ምናሴም አመስግኗታል። ወደ ቤትሽ ልትሄጅ ነው ወይም ብሎ ሀንጌ ነቸው ብሏል። የተሰራውን ምግብ አመስግኗታል። ዛሬ ደስ ብሎኝ ነው ቤትም እውጭም ይኸው አልኩትም ሲል ለሀንጌ ነግሯታል። ለሰላም የነገረቻት ለእትዬ ምን ብትያቸው ነው አንተነህን በአንድ ቀን ያባረሩት አንተነህን እትዬ ይወዱታል ጠንካራ ሰራተኛቸው ነው ምስትል ለሰላም ትመልስላት አለ የተጻጻፍነውን እቴክስት አሳይቻታለሁ ቢሮ ሄጄ ነው የነገርኳትም በማለት ለሀንዬ እትነግራታል ትገርሚያለሽም ብላ ለእሷ ስትመልስላት እንግዲህ አንተነህ ከስራ ተባሯል ተለያይተዋል ውስጧ ግን እትወደዋለች ሰላምዬ ኖላዊ በፍለጋ እየተንከራተቱ ነው። አሲር አልተመለሰም። የአሲር መጨረሻ ምን ይሆን? ባይ ባይ ቤተሰብ